ያስጠበቁ ቁርአን ሃንድረድ ፐርሰንት ፕሪዘርቭ የተደረገ ቡክ እያለኝ እኔ ማቲዩ ፖል የጻፉትን መጽሐፍ ልምቀበልበት ምንም አይነት ምክንያት አይኖረኝም እና እያንዳንዱን ነገር እያንዳንዱ ኔጌቲቭ ነገሮች እያነሱ እዛ ላይ አይሻ በዚህ እድሜ የሆነ ያገባችው አሜሪካ ውስጥ ባይዞ አሜሪካ ውስጥ ዴላዌር ውስጥ ኢን ኤይቲን ፊፍቲ ሊጋል የማግቢያ እድሜ ዘጠኝ ዓመት ነበረ። ሎኬዳ ማየት የምትችሉት ነገር ነው እና በዚህ አይነት የወረደ አይነት ነገሮችን ይዘ መሐመድ ሂጃ የሚባል አንድ እንግሊዝ ሀገር የሚኖር አለ እና እዚህ መጥቶ አንድ ኦንላይን ላይ ስለ እስልምና ዴቪድ የሚባል ስለ እስልምና ብዙ ነገር መጥፎ ነገሮች ዩቲዩቡ በቃ ለዛ ነገር ዴዲኬት አድርጎት የሚያወራ ሰውየ አለ እና መጥተው ዲቤትስ ነበራቸው። ሄጄ ነበረ እዛ ቁጭ ብዬ ነው የሰማሁት፣ እና አስቶኒሽድ ነበር የሆንኩት ያኔ ስለዚህ ማውራታቸው በኔጌቲቭ ነገር አትውሰዱት፣ እናንተም ቢካዝ ሰዎች የሚመጡት መጀመሪያ እንደዚህ አይደለም። ከጥላቻ ከሆነ ነገር ተነስቶ ነው ወደ እውነት የሚመጣው። እና ብቻ አሁንም ላመሰግናቸው ፈልጋለሁ። እዚሁ ሻዳ ያዝ የምትልኝ ከሆነ ይዛለሁ። ከዛ በኋላ እዛ መሄድ አይቀርም፣ እሄዳለሁ። እንደዛም ደስ ይለናል። እስከ በኋላ ደግሞ በነገራችን ላይ ማሻላ ነገ ያው የት ሀገር እንዳለም ባናቅም፣ ያው ነገ ያው ረመዳን ነው። ነገ እንደ የሆነ ሰው አፍጣር እራሱ ቢጠራህ ደስ ይለኛል። እኔ በዚህ አጋጣሚ እዚህ ያላችሁ ሰዎች ሁለቴ ሻሃዳ መያዝ ከፈለግ አሁንም ሻሃዳ መያዝ ትችላለህ። እንሻላ አዛም ደግሞ ኢምፐርሰን ሻሃዳ ሲይዝ በዛ ላይ አንደኛ ረመዳን ራሱ ከማለቁ በፊት የተወሰኑ ቀናቶችን ትጾማለ። በጣም ትልቅ ጸጋ ነው። በጣም ትልቅ ትሩፋት ነው። ደግሞ ከመጨረሾቹ አስር ሁለት ቀናቶች ማለት ነው። ስለዚህ ኢንሻአላህ ዛሬ ደግሞ ሻዳ መያዝ ትችላለህ። ተፈለግ አሁን ሻዳ መያዝ ትችላለህ። ከዛ በኋላም ደግሞ መስጊድ ሄደህም ፐርሰንም በወንድሞች መካከል መያዝ ትችላለህ። ያንተ ፈቃድ ላይ አንድ ሀሳብ እዚህ መቀበሉ ላለ ነፍስ በማን እጅ እንዳለች አናቅም፣ እና ያቺ ሰከንድ፣ አሁን ያለንባት ሰከንድ በማን እጅ እንዳለች አናቅም። አላህ እጅ ነው ያለችው የሆነባትን ሰከንድ ደቂቃ ስለማናውቅ እዚህ መያዙን እንመክራለሁ። እንደ ሀሳብ እንክራለ ራስ ደስ ርሃባሽ ዝግጁ ነ አይደለም? እኔ የምለውን ተከትለት ይመክራለ ቀኝ ጣትን ያው ቀኝ እጁን ጣትን ያውጣ። አሕመድ ንገረው እንዳይረሳ። መርሃባ እንደ ሙቢ አድርገህ በቀኝ እጅ ቀኝ ጣት እንደዚህ ታደርጋለህ። እኔ ተገልብጦ ስለሚታይ ነው። ይሄ ቀኜ ነው። በነገራችን ሜራው ነው። አብሽር ዝግጅት ስትሆን ነገር እኔም ብለውን ተከተለበት አሽሃዱ አላላላላ ኢላላህ ወአሽሃዱ ወአሸሃዱ አና ሙሐመደን አና ሙሐመደን ዐብዱሁ ዐብዱሁ ወረሱሉሁ ወረሱሉሁ። አላህ አክበር አላህ አክበር። እነ እን ደሞ በአማርኛ ደግሞ እንለዋለን ከአላህ በስተቀር አላህ በስተቀር በሀቅ የሚመለክ አምላክ እንደሌለና ሙሐመድም የእርሱ ባሪያውና የእርሱ ባሪያውና መልእክተኛው እንደሆነ መልእክተኛው እንደሆነ መሰከራለሁ መሰከራለሁ። ይሄንን ነው ያለው። እንግዲህ አሁን በኋላ ሙስሊም ወንድማችን ሆነሃል። አላሁ አክበር አለህ ጽና። ዋናው ነገር ይስቲ ካማል፣ ትንሽ ነገር ልበልና አይ ቲንክ ወይ ምናም ሌሎች ወንድሞች ሪፍሌክት ታደርጋለህ። እሺ የሚገርምህ ነገር አምላካችን አለህ ምን ይላል? ምዕራፍ ከቁጥሩ ለምን መቶ አምሳ ስድስት ላይ በጣዖት የሚክድ እና በአላህ የሚያምን ሰው ለእርሱ መበጠስ የሌላትን ዘደ በተጨበጠ ይላል አምላካችን አላህ። በጣዖት የሚክድ ሲባል ጣዖት የምንለው ራሱ ምንድን ነው? ጣዖት የሚባለው ነገር ከአላህ ውጭ የተያዘ ማንኛውም ነገር ጣዖት እንለዋለን። ገብቷል? አንድ ሰው ሃይማኖት የለኝም ወይም ፈጣሪ የለም ብዬ አምናለሁ ማለቱ ብቻ አይደለም። አንድ ሰው ሃይማኖት የለኝም ፈጣሪ የለኝም ማለቱ ራሱ የነፍስየውን እንደ አምላክ መያዝ ነው። እና በጣዖት ክደ ነገር ሁሉ ትተ ራስህን ለአላህ ስታስገዛ እጅግን ለአላህ ስትሰጥ ያኔ በጣዖት ካድክ ትባላለህ። ያኔ ደግሞ ፕላስ ደግሞ በአላህ አመንክ ትባላለህ። በጣዖት የሚክድና በአላህ የሚያምን ሰው ለእርሱ መበጠስ የሌላትን ዘለበት በርግ ይጨበጣል። እዚህ በመበጠስ የሌላትን ዘለበት በርግ ከጨበጥክ በኋላ የሰው ልጅ እንደመሆናችን ተሳሳሽ ነን። ፕላስ ደግሞ መካድ የሚባል ማመን እንዳለ ሁሉ መካድ አለ። መካዳችን የሚያገኘን ቅጣት አለ። ገብቷል ስለዚህ ሱረቱል ኢምራን ምዕራፍ ሶስት ከቁጥር መቶ ላይ የሚናገር አንቀጽ አለ ቁርአን ላይ በገሃነም አፋፍ ላይ እንዳለን ይናገራል። እዚህ ከዛ ገሃነም አፋፍ ላይ ምንድን ነው በምንድን ነው? ላ ላኢላህ ኢላላህ በሚለው ካለ ፈሰቀረ አምላክ የለም በሚለው እንዲያውም በጣዖት ክዶ በአላህ ማመን በሚባለው ነገር ነውና ያንን ዘለበት ስትይዙ ከዛች ሳት ትደናላችሁ፣ ይላል እንደ ገሃነም አፋፍ ላይ ናችሁ። ከዛ ሳት ለመዳን ምንድን ነው የምትይዙት? ያቺን ዘለበት ነው የምትይዙት፣ ይላል ሶ ያቺን ዘለበት ይዘህ በምን ትድናለህ? ከዛ ገሃነም ትድናለህ ማለት ነው። በጣዖት የሚክድና በአላህ ማመን ለእሱ መበጠት የላትን ዘለበት በርግጥ ጨበጠ። ረሱል ሰለላም በሐዲስ ላይ ማን ቃለ ላ ኢላሀ ኢላላህ ደኸለ ጀነ ያሉት ላ ኢላሀ ኢላላህ ብሎ የተናገረ ሰው በርግጥም ጀነትን ገባ ብሎ የተናገሩት ስለዚህ ነው። እዚህ መበጠስ የለውም ዘነበት በእርግጥ ጨብታ። በዚህ ደግሞ ድህነትን እያረጋገጥክ የምትሄድበት እምነት ነው እና ሳይነርጂስቲክ ሳልቬሽን ነው። መልካም ስራ አለ፣ ተውበቱ አለ፣ ምን ምን አለ። ፕላስ ደግሞ ዋናው ነገር ምንድነው? ኢስቲቃማ የምጽናት የሚባለው ነገር ነው። በያዝነው ዘነበት ካልጸናን የምንጥለው ነገር ነው። ኮንዲሽናል ሳልቬሽን ነው። ሦስት ጽናት ያስፈልጋል አለ ያጽና ሌሎችም እንደው አድርጉለት። እንደው የምትፈልገው ነገር አለ እራስ ስም ስም አለ የምትፈልገው ስም ስም እያሉ ሀምዛ ይሉታ ገና እሱ ራሱ ይምረጥ እያወጡለት ነው ከታች ሙሐመድ እነዚህ ማህመድ ነው የሚሉኝ። እኔ ሎካል እዚህ እና እኔ እንደ ዝም ብዬ ሳስበው ሳቅ አለ ምክር ላይ ጥሩ ነኝ፣ ግን እሺ ማሻላ ጸዴ ነው። ስለዚህ አንተ ማህመድ ነው የመረጥከው ራስ ያ ያ ደግሞ ቢላል ቢላል አንድ ከኢትዮጵያም ጋር ታሪክ የሚገናኝ ነገር ስለሆነ ቢላል ነበረ። ሞር እንትን ግን ጓደኞች፣ እዚህ ፓኪስታናዊ ጓደኞች አለኝ እና እነሱ መሐመድ ነው ብዙ ጊዜ መሐመድ ነው አንተ። ቢካዝ ያለኝ እንትን የተለየ ነው ወይ ነው? የተለየ ነው። በጣም ኢሞሽናል ሆኛለሁ አሁን ብዙ ማውራት አልችልም። ግን ምንድን ነው አሁን አሁን የተሰማ ሻሃዳ ከያስክ በኋላ ስ ዩር ፊሊንግ ኦቨርዌምድ ራይት ናው በጣም ለየት ያለ ጊዜ ስለሆነ ብዙ ብዙ እንግዲህ አንዳንዱ እንደ እኔ ስጠይቃችሁ ሙቢ የሆነ ሸክም እንደዚህ የሆነ ኩንታ ተሸክሜ ከላይ ላይ ያወረድኩት ነው፣ እንደዛ ነው የቀለለ የሚሉ አሉ። እና ዋስ ዩር ፊሊንግ ምን እየሰማ እናንተ ያስ ደረትህ ላይ ያለ ትልቅ ክብደት ነው፣ ጭንቀት ነው ምድር ላይ ስትኖር ፈጣሪህን ካላወክና መሀመድ ሂጃብ ያልኩህ ልጅ አንድ አናሎጂ የሚጠቀመዋለ፣ እና ትሬን ውስጥ በጣም በፍጥነት የሚሄድ ትሬን ውስጥ ራስህ ምንም በቃ አታውቅምና፣ በጣም በፍጥነት የሚሄድ ትሬን ውስጥ ራስህ ብታገኝ መጀመሪያ የምጠይቀው ጥያቄ ምንድን ነው ብሎ ይጠይቃል። እና ማን ነው እዚህ ያመጣኝ ብለህ ነው የምጠይቀው፣ ገባርል ከዛ ወዴት ነው የምንሄደው ነው ምትለው። መጨረሻ ቤት ነው። እነዚህ ሶስት ጥያቄዎች ነው የምጠይቀው እና ህይወትም እነዚሁ ነው። ምንም በማናውቀው ሁኔታ ሁላችንም እዚህ ምድር ላይ መተናል። ሌላው ሰው ዝም ብሎ እያረገው የሚያደርገውን ነገር ከኖርክ ራሽናል አይደለም። አይ ዶንት ቲንክ ክሪቲካል ቲንኪንግን እየጠቀምክ እየኖርክ አይመስለኝም። ስለዚህ ማን ነው እዚህ ያመጣኝ የሚለውን ጥያቄ በጠየቅ ግዴታ ነው ማለት ነው ሁሉም ሰው ላይ እና ወዴት ነው የሚሄደውን የሚለውን ጥያቄ ግዴታ ነው፣ መጨረሻ ስ ወዴት ነው የሚለውን መጠየቅ ይኖርብሃል። ይሄ ጥያቄ ደግሞ ካልተመለሰልህ ሰላም አይሰጠህም። እኔ ላስት አምስት ዓመት ጀምሮ ስፔሻሊ ላስት ሶስት ዓመት ምንም በፍጹም ሰላም የነሳኝ እረፍት የነሳኝ ጥያቄዎች ነበሩ። እና ፋይናሊ አይ ኦልሬዲ ኖው እኮ ግን የሆነ በቃ ብሬክ ማድረግ ይኖርብሃል። ፋሚሊ ፕሬዥር አለ፣ ቤተሰብ አለ፣ ሶሳይቲ አለ ግን እኔ በጣም እድለኛ ነበርኩኝ። ጥሩ ኤክስፖዥር ነበረኝ ከፓኪስታኖች ጋር እዚህ። ስለዚህ ጋቱሪድ ቁርአንን አነበርኩኝ በራሴ አነባለ። አሁን ቁርአንን ሁሉ ነገር አንድ ስታንድ ባላደረግም አነባለኝ አት ሊስት አንድ ስቴፕ ጥሩ ሄዶ ታይም ሄጃ አለው። አመሰግናቸዋለሁ። ያሴእኔ መብሮኩ እያለሁኝ እንኳን ደሳለክ እንሻ አላህ በድጋሚ ደግሞ ከወንድሞች መካከል የምታውቃቸው ጓደኞች ሙሐመድ ከሚሉ

ማለት ነው አዲስ እያፈጠርሽ ነው

እንዲያልኩ እኔ ማውራት አቆምኩኝ ቢኮዝ አያረኩ ነበር። በቃ አላህን የሚለው ነገር ያስታውቅ ነበር እና እዚሁ እኔ ባለሁበት አላህ ረድቶት በማየቴ በጣም ደስ ብሎኛል። ላማሌኩም ለማለት ብዙ ጊዜ የሚቀድመኝ ይስሐቅ ነበረ ግን ተቀድሜ ያለው ከዚ ደስታው አንዳንድ ጊዜ እንትን ብሎ በድጋሚ አሰላም አሌኩም ራስ ደስታ ኖ መሐመድ ሶሪ መሐመድ ደስ ብሎኛል። ሜይ ቢ ኔክስት ታይም በረጅም ጊዜ ሰተን እስቲ ጆርኒህን መስማት እወዳለሁ። የሰለምቴዎች ታሪካ ሲኔ መስማት ከዲቴይል ዋነ እያንዳንዱን እና አላሁ አክበር አላሁ አክበር አላሁ አክበር። አንድ ወንድም ተጨማሪ አግኝተናል ዛሬ በጣም ደስ ብሎኛል። በጣም ደስ ይላል። በጣም ምርጥ ሰዓት ነው ደግሞ ወላ ማሻ አላ ብሮ ኢብራሂም

ለእኔ እኮ እሱ ጥያቄ ሊጠየቀ የገባ መስሎኛል። አላወኩም፣ ወላሂ ማሻላህ በጣም ጥሩ ሰው ነው። ኢንቦክስ እያደረገኝ እንትን እያደረገ ሌላ ሩም ሲሄዱ ሁላ እየሄደ ከሌላ ሰዎች ጋር ስከራከር ልክ ሌላ ቦታ እንደ ሙስሊሞኝ ነው ሁላ የምከራከረው የነበረው ቢካዝ አይ ኦልሬዲ ኖው ሰምቲንግ እና አንድ ኢግኖራንት የሆነ ሰው እየነበረ ኤቨን እዛ እየመጣ ሁላ ሰፖርት ያደረጋል እና በጣም ጥሩ ሰው ነው። አመሰግናለሁ። ዛሬ ቀለይ እራሱ እዛ ሰውዬ ጋር ቀጥል የቨርቢ ላይል እዛ ሰውዬ ጋር እያወራ ሸራ አደረገልኝ። ቀጥል ቀጥል ቀጥል ስ like, uh, I በጣም ደስ ብሎኛል። ባይዘወይ ያገኘሁት አዲስ አለም ቤት ላይ ኮሜንት ላይ ነው የተገናኘ ነውእና እና መጠየቅ ፈለገ መግባት አስቸገረው እና ስ አሜዚንግ ሾክድ ማሻላ ኒው ብራዘር በጣም ደስ ይላል። ማሻላ አይ ግን እዛ ከእሷ አጠገብ ያላችሁ እንሻላ ብታገኙትና እንደው አንድ ቀን አብራችሁ ብታፈጥሩ ደስ ይለኛል። እሱም ደስ እንዲለው ያሲን የት እንዳለ አላቅም። ሚንጀኔ እኔ አካባቢ ብትሆን ወላ እኔ ደስ ይለኛል። ባገኘ ማሻላ በጣም እንራራቃለን። አውስትራሊያ ነው ያለሁት፣ እሱ አሜሪካ ነው ያለው። ያሴን አውስትራሊያ ነው። እንደኔ እኮ አሜሪካ መስለኛል። አውስትራሊያ ነኝ። እንግዲህ አሜሪካ ያሉ አሉ። እዚህ ብዙ እህቶች አሉኝ። ካሚላ ወይ እህት አላችሁ? ሲስተሮቼ ፕሊዝ እንዳትረሱት አይዶን ነው፣ የት አካባቢ እንዳላችሁ። አረ እኔ በጣም ብዙ እህቶች አሉኝ። ከአሜሪካ ወንድሞች የሚገቡ በጣም ብዙ ይከተሉኛል። ማሻላ እንሻላ እሱ አካባቢ የሆነችው ለእኔ ይኸው የወሴ እያሉ ነው። ቢላል አለ እሱ ውስጥ። የት ጋር ያሉ ወንድሞች እህቶች ካላችሁ ኮንታክት አድርጉት፣ ኮንታክት አድርጉት። እንደምን ብላችሁ እንደምን ብላችሁ፣ አሜሪካ ግቢ ነኝ እያሉ ነው፣ አሜሪካ ግቢ ደሞ ይከርምሻል። የዛ ሰፈር ልጅ ነኝ እንደሲጠሩት ስሙን ገረመኝ። ስብናላ እና ማሻላ ኢብራሂም፣ አንተስ የምትለው ነገር አለ? ለመሐመድ ወንድማችን አዲስ አለምቴ አልሰማም እያፈጠረ ነው መሰለኝ። ይህን ጥያቄ ይህን ጥያቄ ማለትም መመለስ ከፈለሽ መመለስ ትችያለሽ፣ ግዴታም የለብሽም። አይ እኔ ደግሞ ይህን ጥያቄ ከፈለገ ቤት ጠይቀኝ ካልሽም እዛ መጠይቅ ይችላል፣ አንቺ እንደተመቸሽ መመለሱ፣ ሱ ቤተሰብ ነው፣ ባይዘው ሂዝ ሙስሊም ቱ ሂዝ ሙስሊም። በፊት ነው የምንተዋወቀው ጆርኒ ላይ ስለነበረ ሳይነኩ አልፏል ያላቸውን የነካቸው እና ትንሽ ደፈር ብሎ ነው የጠየቀኝ። አይኖ እንደ ጓደኛ አላሽ መሆን ሆነልኝም በሚለው ቅሬታ ቢሰማኝም ክሪቲካል የሆኑ ጥያቄዎችን የጠየቀው አንደርስታንድ እና ታልፏል ያለውን ነገር አንስቷል። መመለስም አለብኝ ብዬ አስባለሁ። አንደኛ ያነሳው ልክ ጆርኒ ከመጀመሩ በፊት በእስልምና ዙሪያ ላይ በአጠቃላይ ሃይማኖት በሚጠየቁበት ሰ ላይ አሁን ሜንሽነ ስማይጠሪ ቀርቶ እሱ ቤት መጥቶ ማለት እንተዋወቃለን። ለሰዎች ልክ እሱን አታውቂውም ምናምን ለሚሉ ሰዎች ከመተዋወቅም አልፎ የዛን ሰዓት እኔ የነካካሁት ቁስል ቲክቶክ ላይ ማን ፖይዝነስ ሆኖ ነበር። አንድርስታንድ እነ አርዲ እፎይ ምናምን የምትሏቸው በአጠቃላይ ሙቭ አድርገው ያንን የምናነሳቸውን ጥያቄዎች ለመመለስና በንፅፅር እንትን ሊያሳዩ ሞክረዋል። በሰዓቱ ትክክል ነክ ያንን ምናልባት እኔ ባስጀመርኩበት መንገድ ሄዶ አሁን ስር የሰደደ ነገር ካለ አይዶን ነው። ግን እስከማውቀው ድረስ እነስም አይጠሬ ነው ምላቸው፣ ቢካንስ ኢትስ ታክሲክ ለኔ እና ስምም እንዲያልኩ ማባበልም አሁንም አልፈልግም። አንተ ስላነሳኸው አሮፍ ሪስፔክት ፍዩ አነሳዋለሁ እንጂ ያ ይዛን ሰዓት ተዋውቀናል። መናገር የነበረባቸውን ዴርፒስ ተናግረዋል። ማሳየት ያለባቸውን ባት ኢስላም በሰዓቱ አሳይተውኛል። ገና ሳልሰልም እስልምናን ሳልቀበል ነው። እኔ ማለት ወጣ ያለ እንትን በማያቸው ሁኔታ ላይ ማለት ነው። አይተናል። ሁሉንም በጣም አመሰግናቸዋለሁ። በዚህ ጀርኒ ላይ ማላመሰግነው የለም። ቢካዝ እዚህ መንገድ ላይ ሊድ አድርገውኛል ሳያስቡት እነሱ ወራር ያንን ነገር ባጋለጡ ቁጥር ብለው ባሰቡት እኔ ማላቀውን ኢንሳይት ነው የፈጠሩልኝ የነበረው ሁኔታ። አዎ ጓደኞች ሉዝ አድርገናል። አዎ ብዙ ቲክቶክ ላይ ጥሩ ሙቭመንት የነበረውን ነገር ፐርሰናሊ፣ እኔ ራሴን አውጥቼ ራሴን አድኛለሁ። ለራሴ ስል ነፍሴን ስለወደድኳት ያደረግኩበት ሞመንት ስለነበረ አዎ ብዙ ጓደኞች፣ ቤተሰቦች እምላቸውን በዛን ሰዓት አጥቼበታለሁኝ። ከዚህኛው እንትን ሳይሆን እኔ ሰዎችን ግሩፕን መረጣ ላይ ስላልነበርኩኝ ያ ግሩፕ ይጠቅምሽ ነበረው፣ ያው ቢኮዝ በጣም ማስ ሙቭመንት ነበረው፣ ብዙ ሰዎች ተመልካቾች፣ ቪው ያለበት ሰዓት ነው ምናምን። እኔ ከዛ ሳይሆን ከግሩፕ ሜንታሊቲ ሳይሆን ጉዳይ የነበረው ጉዳይ የነበረው የነብስ ሁኔታ እየተገለጠልኝ ስለመጣ ከዛ ወጥቻለሁ። ሁለተኛ በጣም አሪፍ ጥያቄ ያነሳው ነገር ስለ ፌሚኒዝም ነው። ያ ዳስ ትሩ አወዘ ፌሚኒስት ቢኮዝ የራሴ የሆነ ሪሌሽንሽፕ ትራውማ ስለነበረብኝ ቤዝዶን የራሴን ትራውማ በማነሳበት ሰዓት የፌሚኒስቶች ሪች አድርገውኝ ግሩፓቸው ውስጥ ማብረን ሆነ ሙቭመንቱን ለማጥናትና ለማወቅ እድሉን አግኝቻለሁ እነሱ የሚያውቁኛል እኔ የማውቃቸዋለሁ ግን ቱ ፖይንት ጫፍ ይዤ ሳይሆን ዲፕ ኖሌጅ ይዤ ስለዛ ነገር ለአዲስ አለም ልክ እንዳልኳችሁ ነው ለአዲስ አለም የሚጠቅማት የትኛው አንግል ላይ ቆማ ነው ብዬ ራሴን አገኙት አሞሮ ሂማኒስት እንጂ ፌሚኒዝም የሚለውን ነጠላ ተኮር የሆነ ሴትን ልጅን ክብር ምናምን ብለው አሜሪካኖች በዛ ያመጡትን የዛሬ ስንት የራሳቸው ሙቭመንት አይዲዮሎጂ ነው። እጅስ አይዲዮሎጂ መሆኑ ስጥ እስካልገባን ድረስ ያ ሙቭመንት ኢትዮጵያ ውስጥ ምስል አይዲዮሎጂ ነው። በህግ ደረጃ ውመንስ ራይት አለ። ያ ውመንስ ራይት አውል ፋይት ምን ፋይት ታደርጊያለሽ ብትሉኝ፣ አዎ፣ የሴቶች መብት ስትደበደብ፣ ስትገረፍ፣ አብዩዝ ስትደረግ ማንኛውም ሴት ሆነ ወንድ ሆነ ሊያስቆም የሚገባው ሙቭመንት ስለሆነ እሱን የሂውማኒስት እንትን ቤቨሮችን ይቀበላል። ፌሚኒስት ነሽ ወይ? በሰዓቱም ለእነሱም ክሊር ስቴትመንት የሰጠሁት አምናት ፌሚኒስት አኒሞር ቢካዝ ሂውማን ራይት ኢኳል ራይት ን ኦፖርቹኒቲ ማለት ፌሚኒዝም ያ የመጀመሪያ የተነሳበት አንግል እና ኤክስትሪም ፌሚኒዝም ያመጣው ሁኔታ ለ ሙስሊም ሳልሆን በፊት ነው ያቆምኩትኝ። አሁን እስልምና ለሆነች ሴቶች ትሰሪያለሽ? ኦፍኮርስ ሃንድሬድ ፐርሰንት የማላቆሙ ነገር ነው። ህጻናትና ሴቶች ላይ ወደፊትም ወጥተው እንዲናገሩ ህይወታቸውን እንዲኖሩ እውነተኛ ሙስሊምስ ዊመን ምን ይመስላሉ በሚለውን በተማርኩ ቁጥር እያንፀባረኩ እመጣለሁ። ዊት ኖሌጅ አሁን ገና ተማሪ ነኝ። ምስልምና ላይ ገና ዳዴ እያልኩ ነው። ወደ ማንበብ ወደ ቁርአን ላይ ያሉትን ሴቶች ሰው ሰዋጓቶቹን ምናምን ያለፉበትን ከነዛ መሰረቱ ላይ ያሉትን እና እናት አባቶቻቸው እያለን እያለን ቸይኑን አንደርስታን ሲያደረገው ን አክን ሰው ከባ ላይ ሙስሊም ዊመን ሃው ቢሄቭ የሚለውን የዛን ሰዓት ላይ መናገር ይችላል። አሁን ግን ተማሪ ነኝ። እቀጥልበታለሁ። ሶስተኛ ሂሊንግ ጆርኒ ነው ያነሳው። ሂሊንግ ጆርኒ ትክክለኛ ነበረ። ላስት ዋን ይር እንድ ሃፍ የነበርኩበት ሂሊንግ ጆርኒ ነበር። ያ ጆርኒ ይሄንን ከባባዶች፣ ፌሚኒዝም በሉት፣ ሪሌሽንሽፕ ትራውማ፣ ሪሊጅን ትራውሞቼ አንተንም የተዋወቅኩበት ብዙ ሰዎችንም እናያ ሲኖንም በጣም ብዙ ብዙ ብዙ እውቀት ያላቸው ሰዎች የተዋወቅኩበት በሂሊንግ ጆርኒ ነው። ራሱን ሂሊንግ ጆርኒ ብያደርኩበት ታይትሉንም በአመቱን ሙሉ ከዚ ጉመንስ ኒድ ቱ ሂል ፈርስ፣ ራሱን ለማግኘት ሰው ሂል ማድረግ አለበት። አሁን ሰውን ብሌም አላደረግም፣ ማይ ኤክስስ ብሌም አላደረግም፣ እናቴን አላደረግም፣ ኤኒባዲ ፓስት የላለፈውን ነገር አላደረግም። ከዛ ሂልድ፣ አይ ፎርጊቭ ማይ ሰልፍ፣ አይ ፎርጊቭ ኤቭሪዋን ሰራውንዲንግ። እንዳለ ሙስሊም ሳሎን በፊት ሶ አም ሙስሊም ወመን ሰርቫይ ናው ባሪያ የፈጣሪ ባሪያ ሆኜ ላገለግል እንጂ የመጣሁት ያለፈ ባጌጄን የምጎትተበት ቦታ አይደለም። ምስልምና እና ሞር ኦፍ ሂል ስላደረግኩኝ ፈጣሪን አግኝቻለሁ ብዬ አስባለሁ። ሰው ሄል ሂል ካደረገ ቶክሲክነቱ ስለሚወጣ እውነታውን ለመጋፈጥ አይከብደውም። ፊዶ ሄል ግን ኤቭሪ ታይም ቶክሲክ ነገር ነው ጥላቻ ነው ፍርሃት ነው። ከዚ ላይ አይታችሁ ከሆነ ሃይማኖት የሚመስለን ነገር በአጠቃላይ ምንድን ነው? የፍርሃት ቦታ ነው። ቢኮስ ኤቨሪባዲ ቶክስ አባውት ሄል ከሃነም ምናምን ስለሚሉ ምንድን ነው የምንፈራው? ስራችንን ስለምናቅ፣ ሂል ስላላደረግን፣ ውስጣችን ክፋት፣ ምቀኝነት፣ ስርቆት፣ ዝሙት ምናምን ስለያዝን ምንድን ነው የምናደርገው? ያ ቦታ እንደማንገባ ስለምናቅ ሃይማኖትን ቀድመን ነው ኖኖ፣ ኖ ስለ ሄል ነው እውነታውን ግን ለማወቅ ያህል ስለ ፈጣሪ ማየትም የሚወራበት ቦታ ነው። ዩል ሲ ዩር ክሬተር አደ ኤንድ የሚባልበት ቦታ ነው። ብራይትነስ ያለበት ቦታ ነው። ዝግጁነት ለፈጣሪ በተዘዝንና በሄድንበት ቁጥር ምንድን ነው ዊኒል ጉንብ የተደወልባት ነው ቀጥታ በጣም ሂሊንግ ቦታም ስለሆነ እስልምና ራሱን የቻለ ሂሊንግ ጆርኒን መዝጊያ ያደረገልኝ። ናው ሂል ስላረኩኝ ታዛዥ ሆኛል። በፊት ከማይታዘዝ ባሬ አሁን ፈጣሪ ጾም አዟል ስባል ተሯሩ ውጭ ነው የምታዘዘው። ፈጣሪ ሰላት አዟል ስባል ለፈጣሪ ነው እየታዘዝኩ ያለሁ። ፈጣሪሽ እንደዚህ ነው ከተባለ ለዛ ነው ግብግብር ውጭ ይከዝ አረዋነ ሚስት ኦፍ ሲን ማይ ክሬተር ለእኔ ብርሃኑን ነው እየታየኝ ያለው። የዳርክነሱ ቦታ ውጭ የሆናችሁ ስትመለከቱት ቢኮዝ ያንን ታክሲክ የሆነ ሰው ኤቭሪ ታይም አሮፌር ያንን ነው የሚለው። እስልምና ጨለማ ነው ለሴቶች የተሸፈነ ለሴቶች እንዴት ፋይት ታደረገልሽ ተብዬ ከገዛ ከሚኒስት ሆኑ ጓደኞች ተረስተው ነበር ሳልሰልም ቢካዝ ያነሳሁት አራት ሚስት ባልን እንዴት ትቀበያለሽ ሴት ልጅ አንድ ባልን ብቻ ነው ስላልኩኝ ሳልሰልም በፊትም እኔ አራት ባል ሞኖጋሚ እና ፖሊጋሚ የሚለው ሴንስ ስለገባኝ ሂውማን ኔቸር ኢትሴልፍ ይችላሉ ያንን ነገር ብያነሳ ነበረ እና አራት ማግባታቸው ችግር የነበረው እንደውም ፌሚኒስት አይዲያ ጭንቅላቴ ስለሞላ እንዴት ሴት ልጅ አራት አታገባም ነበረ። በጣም በቃ ክርክሬ እስልምናን አላውቅም፣ ያንን አይዲዮሎጂን ሳላውቅ አራት ካላገባው አገባው መብትን የሚከበር የሴቷ የወንዱ ብዬ ነበር። ከዚህ ማይ ባዲ ማይ ራይት ወስ ፕሮብለም ነበር ብዬ እማነሳው የነበረ ኦን ኮት ኦን ሪከርድ ሊገኝ ይችላል። ግን ሪሰርች ማድረግ ነበረብኝ ራሴን አዲስ፣ ስለ ሰዎች እንደዛ ብለሽ ስትሰብኪ አንቺ ብትሆኚ ታደርጊዋለሽ ወይ ወደሚል መምጣት ነበረብኝ። አዲስ አራት ባል ቢሰጠኝ ምን አደርገዋለሁ? ያው እንዳልኳቸው ፓስት ሪሌሽንሽፕ አለኝ። አንድ ባል እንኳን ሃንድል ማድረግ ራሱን የቻለ 28 ቀን ደግሞ የማኒስትራል ሳይክል የሚመጣበታል። አንዱ ከሀያ ስምንቱ ደግሞ ዋን ዊክ ካት ኦፍ ሲደረግ ትሪ ዊክስ ይቀረናል፣ የሴቶች ማለት ነው። ዋን ኦፍ ዊክስ ራሱ ሆርሞን ሪላክስ የሚያደረግበትና የሚሄድ ኦንሊ ጋር ቱ ዊክስ ነው። ማንት ውስጥ ሰው ለእንደዚህ አይነት ፕሪፔር የሚያደርግበት ደግሞ ልጅ የሚያዝበት ቀኑ ስፔሲፊክሊ የተወሰኑ ቀናቶች ናቸው በዛ ሰርክል ውስጥ። ስለዚህ አራቱን ባሎቼ በዛ ሰርክል ውስጥ የትኛው ነው ልጅ ለሱ ኮንሲቭ እንዳደረግላት የሚሄዳው፣ እሱን እሱን እሱን አራቱንም ሃንድል ማድረግ እችላለሁ። ለአራቱም አራት አራት ልጅ ይፈልጋሉ። ሶስት ሳምንትን ያለኝ ለአራቱም ደግሞ የወንድ ልጅ ሳይክል ታሪ ደይ ሳይክል ሆኖ የእኔ ቶኒ ደይ ሳይክል ሆኖ ከሳይክሉም ደግሞ ይሄ አንዱ ሳምንት ተነሷላል ትሪ ዊክስ ለሶስት ባል እንዴት ነው? ለአራት ባል እንዴት ነው? ዝም ብላችሁ አይመጣውም። ላይክ ጀስት ቲንክ ሶ እየቀነስኩኝ እዚህ እኔ እንደ ኮምፈርቴ እንደ ምኞቴ እንደሚሆንልኝ ልጆቼን ሁኔታውን ለማሳደግ የሚሆነው ይሄው እዚህ ሆኖ አሁን፣ እሺ ዘመኑ ይሄዳል፣ ዲኤንኤ አለ። ኦኬ አራቱንም ዲኤንኤ ቼክ አያስደርጋሉ። ኢትስ ፋይን ይሄ ሁሉ ትራቭል ዋይ ውድ አይ ዋና ጎ ኦር ሶ። ደግሞ የኛ ኦርጋን የተሰራንበት ሴቶች ከውስጥ ነው እንደወንዶች ከውጪ አይደለም። ውጫዊ አካል አይደለም፣ እኛ ውስጣዊ አካል ነው። በድግግሞች በሚያደርግበት እንደዚህ አይነት ነገር ደግሞ ፊዚካል ፔን እና አራት ሰው ጋር በሚያደርገው ጊዜ ራሱን የቻለ የሚያመጣው ዳሜጆች አሉ ማለት ነው። በእኔ አመለካከት ነው፣ ይህንን ሁሉ ማንንም ሳልወክል ነው የምናገረው። ይሄንን ሁሉ በራሴ ራሴ ነው ወክሎ ሰው ያንን በምልበት ጊዜ ዋስ ፔንፉል ፈር ደም አንቺ ሴቶችን አይችሉም ብለሽ ሰብከሻል በሚል አመለከሽ። አይችሉም አላልኩኝ። ሴት ልጅ ልትችል የምትችለው ለራሷም ከረፍቷም ጭምር አንድ ወንድ ረፍቷ ነው። አንድ ወንድ ጋር በምታደርግበት ጊዜ የራሷ ታይምም ተጠብቆላት ልጆቿንም ማንና ምን የሚለው ድራማዎች ሳይኖሩባት ክሌር በሆነ መንገድ ለአንድ ወንድ እኔ በቂ ነኝ ብዬ አዲስ ዓለም አስባል። ለአራት ባል አልፈልግም ማለት ነው። የአራቱን የእሱን ባልነት ትፈቅጃለሽ ወይ? መጀመሪያው የሚፈቅድ እኮ ነበረ። እሱ መቼ ችግር ነበረብኝ እኮ የራሴ ይጨመርልኝ ነበረ። ላይክ እንደ ሶሳይቲ ነገር እናርገው ነበረ። ያ ደግሞ አይሆንም። እኔ ላቭን በመገደብ አላስበው። እስልምና ላይ ወን ካምስ ቱ ሪሊጅን እኔ ቦታ የሚያገኘውት ምላችሁ፣ ለዛ ነው ሳልሰልም። ይሄ ነበር ሐሳቤ። ያንን አይዲያ ሳመጣ ፌሚኒዝም ያሉ ጓደኞቼ አንቺ ተጻርኖ ስላለሽ እኛ አገነስቲው ስለምንቆም ከዚህ በኋላ ከአንቺ አገነስትነን ስለዚህ አንቺን በምንቃወም ጊዜ ሲሉኝ፣ እኔ ደግሞ አመ ሙስሊሙ ሴት ነውና እናንተ በምትቃወሙት እኔም እናንተን እየተቃወምኩ እንቀጥላለን ማለት ነው። አራት ሴት ታግባ ሀር ባዲ ሀር ራይት አቦርሽንን ምናምንን እያነሳን እንሂድበት ከፈለጉ ቢኮዝ አይ ከን ጎ ኦል ዴይ ነው። ሴቶቻችን ምን ያህል ይሄ የሚያመጣው ዳሜጅ ዊመንስ ራይት እያለ ፌሚኒዝም ቱ ደ ኤክስትሪም ከሄደ ወንድና ሴትን ሰፐሬት ስለሚያደርግ እኔ አልደግፍም። አራት ነጥብ በሴቶች ጉዳይ ግን ትሰሪያለሽ ወይ? ሃንድርድ ፐርሰንት ኖ ባኪንግ ኦፍ ፍለፊት ነኝ። ኤኒታይም ሴት ካላችሁ ፍለፊት ነኝ። እኔ የማቆምበትም ጉዳይ አይደለም። ሰው ሂል ስናደርግ ያንን ፔንፉል የሆነ ነገራችንን ይዘን አንመጣም። ና ልድ ካለ ዊ ሳፖርት ዊሜን ትዳር ውስጥ ቆዩ ነው የምንለው። ተፋቱ ንል ግን እዛ ፔምን ውስጥ ካለንስ ምንድን ነው የምለው ሜሪያጅ ላይክ ሄል። ተፋቺ ራስሽን፣ ቻይ፣ ብቻሽን አሳድጊ ልጅሽን፣ ከሳሹ ምን ያመጣል ነገር አንች የምንወረውረው ግን ሂል ያል ስታደርጉ ምንድን ነው አንቺ ስለ ራስሽ ምን አድርገሻል አንቺ ትዳርሽ ውስጥ ምን ተወስደሽ ቤትሽ ተመለሽ

ቢኮዝ እስከሞት ድረስ የሚለውን ባለፈውም እንዳልኳችሁ አልደግፈውም። መሞት አይጠበቅባትም። አንዲት ሴት ልጅ ትዳር ውስጥ ለመቆየት ስትችል ግን ምንድነው መሰላችሁ እሱ እንኳን ሶስት እድል ይሰጠዋል። ተነስቶ ጠዋት ላይ ነፈትቼ የሻለ ማለት አይችልም። እኔ ግን ሄጄ በሕግ ብከስ እርጉዝ እስካልሆንኩ ድረስ ሶስት ወር ተጠብቆ እርግዝናሽ ታይቶ ትፈተዋለች ትፈታለች። ወንድ ልጅ ግን ቢደብረው ዛሬ የደብረሽኝ ያላ ልፍታሽ ቢል አይችልም። ሶስት እድል ይሰጣታል፣ እንዳስፈላጊነቱ ፈታዎች ፈታዎች የሚባሉ ወዲያው በደቂቃ በደቂቃ አይደለም። በሶስት ሽማግሌዎች ፈታዎች ይችላል። ሪዝን ፕሮብለም ችግር ካለ እንዲነጋገሩ ይሆናል። ሁለተኛም እንደዛው፣ ሶስተኛም እማያም ከሆነ ይፋታሉ ማለት ነው። አይ ሪሊጅን ለእኔ ፐርፌክት ቦታ ነው ማለት ነው። ይህ ፎዬ በፌሚኒዝም ያነሳውትን በፍቺም በፍችም ላይ ያነሳትን በአስተዳደግ ብዘረዝርልህ ፒፖል ኒድ ቱ ሂል የሚለው ላይ ነው መደምደሚያ የሚሆኑ ሰዎች ሙስሊም ሆነ ክርስቲያን ሆነ ማን ሆነ አይደለም፣ ፖይንቱ ሰው እስከሆነ ድረስ ጭንቅላት አለኝ ብለው ማይንድ ሴት አለኝ ማሰብ እችላለሁ፣ መዛዘን ይችላለሁ ያለ ማንኛውም ሂውመን ቢል ጭንቅላታቸው ማለት ነው ጭንቅላቱ

ጥላቻ ካለ ሂል ማድረግ ክፋት ካለ ሂል ማድረግ ምቀኝነት ሂል ማድረግ ሂል ማድረግ ኤኒቲንግ ይሄ መስረቅ አመል ካለ ሂል ማድረግ ዋትኤቨር ከሶሳይቲ ጋር ችግር ይፈጥርብኛል የምትሉትን ሂል ማድረግ። ፍቺ ላይ ከሆንሽ ሂል አድርጊ። ባላይም ፈቶኛል ብሎ እንደዚ ባናረግ አሪፍ ነው ብዬ አስባለሁኝ። እና አልሐምዱሊላ ፎር ቢይንግ ሙስሊም አልሐምዱሊላ እየተማርኩኝ ና አልሐምዱሊላን። ሰላት ሰዓት ደርሳል። አዛም ብሎ ጥያቄ ካላቸው አፍተር ሰላት እንገናኛለን። ይፎዬ አይሆፕ መልሽ እልሀለሁ ብዬሽ አስባለሁ በተወሰነ ግን ቀን ጠብቀህ ስለጠየከኝ ሰው ደንግጬ ነበር የረመዳኑ ሁኔታ ሳልሰማ ልተኛ ነው በቃ እኔ ከጉጉት እየጠበኩ ደግሞ ኧረ ወንድማችን ሻህደ የያዘው መሐመድ ፎሎ አደረጋችሁት ዛህራ እንዴ ፎሎ አደረጋችሁት እኔ እኮ ፎሎ እራሱ አላረኩትም ናብሽር እናመጣዋለን፣ እንመልሰዋለን። ሌላ ቀን አላችሁ ፎሎ አርግዘ